የዘመን ትውስታችን አሁንም መለስ ብለን የሚከተሉትን ጉዳዮች እንመለከታለን። ወህን ቤት ገቡ። የሴቶች አውሮፕላን አለመንዳት ቅሬታ ፈጠረ። 1340 ዓመቴ ነው የሚሉ ሰው ተገኙ። አህያ ወንጀለኛን በቦምብ ገደለች። የሰባ አምስት ዓመት ሰው ሊጥ ሰርቆ ታሰረ። የሚሉትን ርዕሰ ጉዳዮች በዝርዝር እናያለን። ዝግጅታችንን ሰብስክራይብ፣ ላይክ እና ሸር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ወህን ቤት ገቡ በአንዲት የሞተች ጥጃ ምክንያት በተነሳው የወንጀል ክርክር በአንዲት የሰላሳ ዓመት ሴት ዘጠኝ ልጆቻቸውን ጥለው ወህኒ ቤት መግባታቸውን ከአዲስ አበባ ከፍተኛ ፍርድ ቤት በተገኘው ዜና ታውቋል። እመት አልፍነሽ ወልደየስ የተባሉ የልጆች እናት ወህኒ ቤት ለመግባት ዋናው ምክንያት የሆነባቸው አንዲት ጥጃ ገዝተው አርደዋል ተብለው ተከሰው ፍርድ ቤት ከቀረቡ በኋላ ነው። በተከሳሿ ላይ የቀረበው የአቃቢ ሕግ ክስ እንደሚያመለክተው ጥጃዋ ከታረደች በኋላ ተደርሶበት የቀረቡት ምስክሮች ቆዳዋ የተገኘው ጥጃ እመቤት ጌጤ የተባሉት ሴት ጥጃ ትመስላለች በማለት ምስክሮች ባሰሙት ቃል ብቻ መሆኑን ከፍተኛ ፍርድ ቤት በሶስተኛ ወንጀል ችሎት የቀረበው የይግባኝ አቤቱታ ይገልጣል። እመትልፍነሽ በሞተች ጥጃ ምክንያት ተከሰው አዲስ አበባ አውራጃ ፍርድ ቤት ቀርበው በሶስት ወር እስራት እንዲቀጡ ፈርዶባቸዋል። ወህኒ ቤቱ መግባታቸውን የተከሳሿ ጠበቃ ለፍርድ ቤቱ ባቀረቡት የይግባኝ ማመልከቻ ገልጠዋል። አዲስ ዘመን የካቲት 18 1965 ዓ.ም። የሴቶች አውሮፕላን አለመንዳት ቅሬታን ፈጠረ። ኢትዮጵያውያን ሴቶች ከጓዳ ከመደበቅ፣ ዳዊት ከመድገም አልፈው ዘመናዊ ዕውቀትን በመሳተፍ ከሚኒስትርነት ማዕረግ በደረስንበት የስልጣኔ ዘመን በአውሮፕላን ነጂነት ተግባር ላይ ተሳታፊ አለመሆናችን የሚያሳዝን ነው ሲሉ የመጀመሪያዋ አውሮፕላን ነጂ የነበሩት ወይዘሮ ሙሉመቤት እምሩ ቅሬታቸውን ገልጠዋል። ከኢትዮጵያ ሳይሆን ከአፍሪካ የመጀመሪያቱ አውሮፕላን ነጂ የነበሩት ወይዘሮ ሙሉመቤት እምሩ አውሮፕላን ለመንዳት የበቁት ለመጀመሪያ ጊዜ አንዲት ፈረንሳዊ ወይዘሮ አውሮፕላን ነጂ የሚል ዜና በጋዜጣ ላይ አንብበው እኔስ እንደሷ ለመሆን ምን ይከለክለኛል? በሚል መንፈሳዊ ቅናት ተነሳስተው መሆኑን ተናግረዋል። ወይዘሮ ሙሉ መቤት አውሮፕላን ለመንዳት የቻሉት እንዴት እንደሆነ ተጠይቀው ሲመልሱ በመጀመሪያ በጋዜጣ ላይ የሰፈረውን ዜና አነበው አሳዳጊ ለነበሩት ለደጅ አዝማች መንገሻ ይልማ ለጃንሆይ ነግረው አውሮፕላን መንዳት እንድማር እንዲጠይቁልኝ ለመንኳቸው። እሳቸውም ግርማዊነታቸውን በማስፈቀድ እንድማር ተደረገ። በካፒቴን ባህሩ ካባ አስተማሪነት ሞት በተባለች አውሮፕላን መንዳት ተማርኩ። ትምህርቱም የፈጀብኝ ሁለት ወር ብቻ ነው ብለዋል። አዲስ ዘመን ግንቦት 15 1963 ዓ.ም። 1340 ዓመት ነው የሚሉ ሰው ተገኙ። 1340 ዓመት እድሜ ያለው ሰው በህይወት ይኖራል ብለን ባናምንም ምንም ወሬው እንዳያመልጠን ከአዲስ አበባ ወደ አባ ኮራ ሰፈር ሄድን። ከሸሁ ቤት ደረስ። እንግዳ መጣ ሲባሉ ከአጠና አልጋቸው ላይ ተነሱ። የሱሪያቸውን ጥብጣም ሸምቅቀው ታጠቁ። ጋቢያቸውን አደገደጉ። ቁልፍ የበዛበትን ካቦርታቸውን ደረቡ ደህና የቆመጥ ምርኩዛቸውን ይዘው ወደ ውጭ ወጡ። ሸሁ በሰፈራቸው የተከበሩ ናቸው። በተናገሩ ቁጥር የሰፈሩ ሴቶች መጀን ያላህ ተአምር ይላሉ። ዙሪያችንን የከበቡን ሕፃናት ሸሁን እንደ አንድ ተአምር ይመለከቷቸዋል። ሸሁ አይናቸውን አውኳቸዋል እንጂ በምንም ያልደከሙ ናቸው። ሲስቁ እንዳየነው የሸሁ የታች ጥርሶች ከመበለዛቸው በስተቀር ገና የሚያገለግሉ ናቸው። ከሸሁ ጋራ ጭውውት ጀመር። ትክክል ዘንድሮ አንድ ሺህ ሦስት መቶ አርባ ዓመት ሞላኝ አሉ። ስማቸው ሼህ ሙሳ ኪን ሐጂ መሆኑንና አባታቸው አረብ እናታቸው የጅማ ሰው መሆናቸውን ነገሩን። ሸህ የተባለውን ማዕረግ መቼ እንዳገኙት ብንጠይቃቸው ገና በልጅነት የስወለድ ነው አሉ። ሸሁ እንደሚሉትና የሰፈሩ ሰውም አሜን ብሎ እንደተቀበለው የተወለዱት በ617 ዓመተ ምህረት ነው። በአንድ ሺ ሦስት መቶ አርባ ዓመት ዕድሜ ኢትዮጵያን የገዟት ነገስታትና መሳፍንት አውቃለሁ አሉ። ስለ ግራይ መሐመድ ሲያውቃሉ አልናቸው። አዎ አውቀዋለሁ፣ ብዙ ጊዜ የምገናኝ ነበር። ቀይ ግንጃ የመሰለ ሰው ነው። ፈረሱ የሚበላው የወይራ ግንድ ነበር። አንዴ ጃንጃሮ ከሚባል ሀገር መጣና ገረዱን ትቶ ወደ ከፋ ሄደ። ከጥቁር ወንዝ አጠገብ ቆመና የጎርጊስ ቤተክርስቲያን አየ። ከዚያ ከፋ ምን ይከፋ አለና ተመለሰ አሉን። አጤ ቴዎድሮስን ያውቋቸዋል አልናቸው። ቴዎድሮስ አንዴ ወደኛ መጣና በከፋና በጅማ መሃል አለፈ አሉን። የተወለዱ ጊዜ ገንዘብ ነበር ስንላቸው በጨው እንገበያይ ነበር አሉን። እኔ ግን ስወለድ ጀምሮ ጫት እየበላሁ ነው ያደግኩት አሉ። በእድሜዎ ስንት ሚስት አግብተዋል ብንላቸው፣ ሁለት ብቻ አሉ። ሚስቶቹም እንደርሶ ባለ እድሜ የነበሩ አልናቸው፣ አይደሉም አሉን። ሁለት ልጆች ወልደው እንደነበረና ሁለቱም በምኒልክ ጊዜ መሞታቸውን ነገሩን። ሸሁ ላቀረበላቸው ጥያቄ ሁሉ የሰጡን መልሶች ትክክል አይደሉም። የሰፈሩ ሰው ግን ሸሁ በእርግጥ 1340 ዓመት እድሜ ያላቸው ብሎ ያምናል። አዲስ ዘመን መጋቢት 23 1957 ዓ ም አህያ ወንጀለኛን በቦምብ ገደለች። ሰው በመግደል ወንጀል ለሁለት ዓመት ያህል ተደብቆ ይኖር የነበረ የተባለው ዑመር ሱሪ የጫናት አህያ ረግጣው ከኪሱ ደብቆት የነበረው የእጅ ቦምብ በመፈንዳቱ ምክንያት እርሱም አህያውም ወዲያውኑ ሞተው መገኘታቸው የሸዋ ጠቅላይ ግዛት ፖሊስ የማስታወቂያ ክፍል ትናንት ገለጠ። ማስታወቂያ ክፍሉ በሰጠው መግለጫ ላይ እንዳስረዳው ዑመር ሱሪ ለይፋትና ጥሙጋ አውራጃ ደቄ ራህማዶ ወረዳ ግዛት ውስጥ ሐምሌ 18 ቀን 1961 ዓ ም ሃዊን እንድሪስ የተባሉትን ሴት በጥይት ገድሎ ተደብቆ ይኖር ነበር። ነገር ግን የካቲት 7 ቀን 1963 ዓመተ ምሕረት በአንዲት አህያ እህል ጭኖ ከአንድ ቦታ ወደ ሌላ ቦታ ሲሄድ ጭነቱን ሊያስተካክል ሲል በአህያዋ እርግጫ ከኪሱ ያለው ቦምብ ተመቶ በመፈንዳቱ ከአህያዋ ጋራ ሞተው ተገኝተዋል። አዲስ ዘመን መጋቢት 11 1963 ዓመተ ምሕረት የሰባ አምስት ዓመት ሰው ሊጥ ሰርቆ ታሰረ። አስር ጊዜ የሌብነት ወንጀል ፈጽሞ የዘጠኝ ዓመት ተኩል ቅጣት ከተቀበለ በኋላ የተቦካሊት ከነባሉ ሰርቋል በመባል የተከሰሰው ሰውዬ የፈጸመው ወንጀል በሕግ ማስረጃ ስለተረጋገጠበት በአንድ ዓመት ከስድስት ወር እስራት እንዲቀጣ የከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ባለፈው ዓርብ ፈረደ። የሚኖረው በአዲስ አበባ ከተማ የካ ሚካኤል አካባቢ ሲሆን ሌብነት የዘወትር ሙያ በማድረግ የሰውን ቤት በሌሊት እየሰበረ ልዩ ልዩ የቤት እቃዎችን በተደጋጋሚ ጊዜ ሰርቆ እንደነበር ፍርድ ቤት በቀረበለት ማስረጃ መሰረት ለማረጋገጥ መቻሉን ገልጿል። የሰባ አምስት አመቱ ሽማግሌ የተቦካውን ሊጥ ከነባሉ በሰረቀበት ዕለት ሁለት የቡና ስኒና አንድ የስፌት አገልግልም ጨምሮ መውሰዱን ራሱ ለፍርድ ቤቱ በሰጠው ቃል አረጋግጧል። ተከሳሹ በየጊዜው በፍርድ ቤት የተወሰነበትን ቅጣት ተራምዶ የተደጋገመ ወንጀል መፈጸሙን ፍርድ ቤቱ ጠቅሶ ከተገለጸ በኋላ የተከሳሹ ዕድሜ የገፋ ስለሆነ ቅጣቱን አሻሽሎለት በአንድ ዓመት ተኩል ቅጣት እንዲቀጣ ወስኗል። እንዲሁም ተከሳሹ ጋር የወንጀል ግብረ አበር ሆኗል በመባል የተከሰሰው ደበበ ጫላ ከዚህ ቀደም የሌባ ተቀባይ መሆኑን ቢረጋገጥም በአሁኑ ጊዜ የፈጸመው ወንጀል እዚሁ ጋራ ተመሳሳይነት ያለው በመሆኑ በአንድ ዓመት እስራት እንዲቀጣ ፈርዶበታል። አዲስ ዘመን መጋቢት 26 ቀን 1963 ዓ.ም። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቻ ያቀረብኩላችሁ ከሚታገሱ አስፈው ነበርኩ። ሰላም።